ምንድን ነው ይያበበ ከላይ እግዚአብሔር ውላለው ያም እግዚአብሔርን መካድና መጽሐፍ ቅዱስን ረግጦ ከጥልቁ መሪ መገዛት ነው። እግዚአብሔርን ማስጋር ነው ወይም ደግሞ ፈጣሪን ማስካር ነው ቢባል ፈጣሪ መኖሩን የማያምን ሰው ወዳደፈጠው መንፈስ አይሄድም ወይ? ማንን ሊያስክደው ነው? ፈጣሪ የለም የሚለው በእግዚአብሔር ወይም በፈጣሪ የሚያምኑትን ብቻ ነው ወይ የሚያስክደው? ከጀመረ ደረጃ ፈጣሪ የለም ብለው የሚያምኑ የሰው ልጆች መንፈሳዊ ኃይል እርዳታ ፈልገው አይሄድም ብሎ የሚያስብ ሰው ያለ አይመስለኝ ሃይማኖት ተቋም ሳይኖር የሰው ልጅ ከመንፈሳዊ ጋር እንደዚህ አይነት ህብረትና ግንኙነት እየፈጠረ አልኖረም ወይ የዛን ምን ነበር ካድ የሚሉት ምን ነበር የሚጠይቁት ሃይማኖቶች ይመጡና የየራሳቸውን ታሪክ ይቦጭቁና እዛ ስትሄዱ ይሄንን ካዱ ይሏቸዋል። ሁሉም ሃይማኖት አሁን የየራሱን እዛ ስትሄዱ እንዴት ትባላላችሁ ይላሉ። ሃይማኖት የሌላቸውን ስ እንዴት ነው ወይስ ሃይማኖት የሌላቸው እርዳታውን ፈልገው ሲሄዱ እናንተ ሃይማኖት ስለሌላችሁ፣ እግዚአብሔር የሚባል አምላክ ስለሌላችሁ፣ መጽሐፍ ቅዱስ የሚባል መመሪያ ስለሌላችሁ ከእናንተ ጋር ህብረት አትፈጥርም ይላቸዋል። በከፍታ ያለው ውስጥ የታገሰው እኛ በዚህ በክብ ስምት ዘና ላይ የታገሰው የምንለው ያልታገሰው ያልታገሰው እና የታገሰው መንፈሳዊ አካሄድ የሚጠይቁት የተለያየ፣ ግን ሃይማኖትን መሰረት አድርጎ አይደለም። ይህ መንፈሳዊ አካሄድ ሃይማኖትን መሰረት አድርጎ አይደለም የሚጠይቅ ከአንተ ጋር ውል ውስጥ ሲገባ አንተ ያለበት ሃይማኖት ብዙም መታዘዝህን ለማሳየት ለእሱ መታዘዝህን ቀጥሎ እሱ ጋር እኮ አያቆምም። የሰው ልጅም ደግሞ እሱ ጋር ያዛኛው ጋር ያለውን ያደፈጠው ጋር ያለውን ኃይል ነው የሚፈልገው ኃይል ነው የሚቀያየሩት የተለዋወጡትን ኃይል በየራሳቸው ይተረጉሙታል። በየራሳቸው ይጠቀሙበታል። ለሰው ልጅ ከዛኛው የወሰደውን ኃይል ራሱ ራሱን አምሳያውን የሰው ልጅ አሸንፎ ለመኖር ይሄን ዓለም ለማሸነፍ ይጠቀምበታል። ያኛው ደግሞ ያንተ አስተምህሮ ከየትኛው አነፍ ነው የምታብራራው? እንግዲህ ወገንንም ወገን የሚል ጥያቄ ሰላም፣ ሰላም የስምንቱ ቲቪ ቻናል ተከታታዮች፣ ተክሉ ባለኝ። ዛሬም ሀሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ለማድረግ ተገናኝተናል። ያው እንደተለመደው ብቻዬን አይደለሁም። ወዳጄ ሰላምታ እንዲያቀርብና የዛሬ ሀሳብ ዝርጋታችን አካሄድ እንዴት እንደሚሆን ጥቁምታ እንዲሰጠን እድሉን ልስጥና በቀጥታ ወደ ሀሳብ ዝርጋታችን እንገባለን። እሺ የስምንቱ ዩቲዩብ አድማጅ ተመልካቾች እንደምን ናችሁ? ዛሬም ያው እንግዲህ በተለመደው የሐሳብ ዝርጋታ እናደርጋለን። እንግዲህ ዛሬ የአድማጅ ተመልካቹን ጥያቄ የተወሰኑትን መረጥ አድርጌ ይዤ ተገኝቼ ያለው ዛሬ እንግዲህ ያው አጠርም ባለመልኩ ቢሆንም ያው ጥያቄ ነው፣ የሀሳብ ዝርጋታ እንድታደርግበትና የተወሰነ ደግሞ መልስ ለጠያቂዎቹ መልስ ይሆናል የሚባለውን ለመመለስ ያክል። እሺ በቀጥታ ወደ ጠያቂያችን ክያ አበበ ስናመራ ያደፈጠው መንፈስ ከተጣለው መናፍስት ነው። እሱ ራሱ ውል አለው፣ ያም የእግዚአብሔርን መካድና መጽሐፍ ቅዱስን ረግጦ ለጥልቁ መገዛት ነው። ያንተ አስተምሮ ከየትኛው ነው ይላሉ። ከየትኛው ነው የሚታብራራው? እባክህ መልስልኝ። እሺ እንግዲህ በመጀመሪያ ይዘው የመጣው ጥያቄ የክያ እያበበ ነው። ጥያቄ ብቻ ሳይሆን ሀሳብም አስተያየትም ይመስላል ያቀረበውና ለመጀመሪያ ጥያቄውን ስላቀረበልን ያው እናመሰግናለን። ሀሳቡን ተመልክቶ ጥያቄ ማቅረብ ጥሩ ነገር ነው። እኛም በብዙ አቅጣጫ እንድናይ ስለሚያደርገን ማለት ነው። እንደገና የሀሳብ ዝርጋታ ቤተሰቦች በራሱ ያሉበትን ሁኔታ እናቅበታለን ከጥያቄዎቻቸው ተነስተን እውነት ለመናገር ደረጃቸውን እናውቅበታለን። በደንብ ግንኙነት የምናደርግበት ነው። ብዙ አይነት ግንኙነት የምናደርግበት ነው። ከጥያቄዎቻቸው ከሚያቀርቡት አሳብ ተነስተን ማለት ነው ባለንበት ሃይማኖት ውስጥ በሃይማኖት እንደምንገናኝ፣ በመንፈስ እንደምንገናኝ፣ ከዛ ከፍ ባለም ደግሞ መንፈሳውያንን በመቆጣጠር ውስጥ እንሁን አንሁን የምናውቅበት የሀሳብ ዝርጋታችን ቤተሰቦች የቱ ጋር እንዳሉ የምንረዳበት ነው። ሀሳብ መስጠትና ጥያቄ ማቅረብ በስልክ የምንጠየቃቸው አሉ። ከዚህ በፊትም እንግዲህ የዛሬ አመት መጀመሪያውን የሀሳብ ዝርጋታ በሰራውበት ወቅት እጅ ላይ የነበሩ ጥያቄዎች እንደነበሩ ተናግሬ ነበረ። አሁን እንግዲህ ከአመት በላይ ሄደናል። ዛሬ ላይ የሀሳብ ዝርጋታ ጥያቄዎች ላይ የሀሳብ ዝርጋታ ማድረጋችን ጥሩ ነው ብዬ ነው የማስበው። ለምንድን ነው የዚህ የሀሳብ ዝርጋታ ቤተሰቦች ቢያንስ ከስድስት ወር ወደዚህ የገቡ ናቸው አብዛኞቹ። በቅጡ ጥያቄያቸውን እንዳልመለስን የጥያቄ ብቻ የሀሳብ ዝርጋታ እንዳላደረግን እረዳለሁ፣ እና ብዙ ጊዜ የማስበው ነው። ዛሬ ይህንን ማድረጋችን ጥሩ ነው ብዬ ነው የማስበው እና እንግዲህ የክያ አበበ ጥያቄ የክያ አበበ ጥያቄ ብቻ አይደለም ብለ በማሰብ እንደሆነ አምናለሁኝ። ከዛ መሀል ከተጠየቁት መሀል ይህን ጥያቄ መርጠ ይዛ ስትመጣ ምንድን ነው ያለው ክያ አበበ? ያደፈጠው መንፈስ እንግዲህ በተከታታይ ክፍል የአሳብ ዝርጋታ ስናደርግበት የነበረው ስራ የሰደደው ያደፈጠው እና የሰረገው ብለን መንፈሳውያን ላይ ያለውን መሰረት የአሳብ ዝርጋታ አድርገንበታል። እሱ ላይ ነው እንግዲህ ጥያቄ ጠየቀው፣ ያደፈጠው። ያደፈጠው ደግሞ ሄደን የምንጠራው እሱ ሳይሆን ወደ እኛ የሚመጣው እኛ ነው ወደሱ የምንሄደው የሚባለው የመንፈስ አካሄድ ላይ ያለው ያ የመንፈስ ኃይልን ነው። እሱ መሰረት አድርጎ ጥያቄ ጠየቀው። በተወሰነ ያደፈጠውን የተባለውን ብለን ያሳብ ልርጋት ያደረግንበትን የመንፈስ ኃይል እንደተረዳው ይገባኛል ማለት። ከዛ በፊትም የሚነገረው ነገር ያደፈጠ ተብሎ ባይጠቀስለትም የሚነገረው ነገር እንደ መረጃ እንዳለው ስለዛ የሚያውቀው ነገር እንዳለ ያስረዳል። ብዙ የሚባል ነገር አለ። ወደ ምንሄድበት ብዙ የሰው ልጆች እገዛ ፈልገው የመንፈስ ኃይልን እገዛ ፈልገው የሚሄዱበት ሁኔታ አለ። እሱ ደግሞ እዛ ጋር የራሱ ስርዓት ዘርግቶ ቅድመ ሁኔታ አስቀምጦ ነው የሚጠብቀን። ያ እውነት ነው። ያው እኛም ብለነዋል ይህንን ነገር። ከዛ ውስጥ ግን እሱ የጠቀሰው ምንድን ነው? የዚህ ያደፈጠው መንፈስ ዋናው ዓላማው እግዚአብሔርን ማስካድና መጽሐፍ ቅዱስን ማስረገጥ ነው አይደለም ያለ ለጥልቁ መሪ መገዛት ነው። መጽሐፍ ቅዱስን ረግጦ ለጥልቁ መሪ መገዛት ነው። ከላይ እግዚአብሔርን ውላለው። ያም እግዚአብሔርን መካድና መጽሐፍ ቅዱስን ረግጦ ከጥልቁ መሪ መገዛት ነው። እግዚአብሔርን ማስጋድ፣ መጽሐፍ ቅዱስን ረግጦ ለጥልቁ መሪ መገዛት እንግዲህ ራሱን የቻለ ወደታች ወደ ላይ ያደረገ ይዞን የሚሄድ የሐሳብ ድርጋታ ልናደርግበት የምንችል አካሄድ ነው እና ብዙ ነገር ውስጥ ይከተናል። የሚነገረው ነገር ጋር ሃይማኖት ውስጥ ሲከተን ነው አስቸጋሪው ነገር። ምንድን ነው ሃይማኖት ውስጥ ይከተንና እንደገና ከሃይማኖት ውስጥም ደግሞ አጠቃላይ ሃይማኖት የሚባለው ላይ ሃይማኖቶቹ መንፈሳዊ ላይ እንዳደረግ ነው። የሐሳብ ድርጋታ እንዳደረግ ነው። ሃይማኖት ብለን ይሄኛው ሃይማኖት እገሌ የሚባለው ሃይማኖት የሚባለው ውስጥ የማያስገባን ቢሆን መልስ ለመስጠት ይቀለናል። ሃይማኖቶች በቃ ሁሉንም ሃይማኖቶች የሚያጠቃልል ሃይማኖት ይሄን አድርጎናል፣ ይሄን ሰጥቶናል፣ ይሄን አሳጥቶናል ሲባል ብዙ ማያጋጭ ነው፣ ግን ወደ አንድ ሃይማኖት ውስጥ ሊከተል ይችላል እና ያ ደግሞ እኛ የምንፈልገው ነገር አይደለም። ብቻ ለመልካምም ነገር ይሁን ለጥሩ ላልሆነ ነገር ግድ ካልሆነ ባንነካው ያው ክያበበ እንዳለው እንዳለው ያደፈጠው መንፈስ ከተጣለው መናፍስት ነው ሲል ነው። ያደፈጠው ድምዳሜው ያደፈጠው መንፈስ ከተጣለው መንፈስ ነው። ያደፈጠው መንፈስ ከተጣሉት መናፍስት ነው። አዎ እሺ፣ ከተጣሉት የተጣለ ነው። የመጀመሪያው መግቢያው እንደዛ ነው እንግዲህ፣ የተጣለ ይሄ ራሱ አሁን ምኑ መሰለህ? አሁን አስቸጋሪው ነገር የተጣለ ሲባል ደጋግመን እንዳለው የተጣለ ለማን ነው የተጣለ የሚሆነው ነው? ለማን ነው ለየትኛው ስርዓት ነው የተጣለ የሚሆነው የሚለው እኮ ነው ብዙም መግባት የማያስፈልገን እና ማለት አሁን በዚህ ደረጃ ላይ ሆነን በዚህ የሀሳብ ዝርጋታ ላይ አሁን ባለንበት ደረጃ ላይ ሆነ በደንብ ልንገባበት የማንፈልገው ነገር ይሄ ስለሆነ ነው። የተጣለ ለማን ነው የተጣለ የሚሆነው የኪያበበ ሀሳብ የኪያበበ ሀሳብ ያደፈጠው መንፈስ ከተጣለው መናፍስት ነው ወይ? ጥያቄ ነው፣ አስተያየት አይደለም። መንፈስ ያደፈጠው መንፈስ ከተጣሉት መናፍስት ነው ወይ? የተጣሉት ማን ነው የተጣለው የሚባለው፣ እንደራሳችን ነው እንደየራሳችን ነው እያሉ ባለንበት መንፈሳዊ ደረጃ ነው የተጣለም የሚባለው ባለንበት መንፈሳዊ ደረጃ ባለንበት ሃይማኖታዊ አካሄድ ከዛ በዛ በሃይማኖቱ አስተምሮ ሃይማኖቱ ውስጥ ያለው የሚቀበላቸው የማይቀበላቸው የመናፍስት ወገን ውስጥ ተሂዶ ነው። ይሄ ቀላል ነገር ነው። ያደፈጠ አሁን ቅዱሳን መጽሐፍትን ጠቅሰን ይህንኛው ካደፈጠው ማለት ሃይማኖቶች፣ እስልምና፣ ክርስትና መጽሐፍ ቅዱስን፣ ቁርአን ላይም ያሉ መንፈሳዊ ኃይላት ያደፈጡ ከሚባሉት ወገን የሆኑ ሆነው ያደፈጡ ሆነው ቅዱሳን የሆኑ እንግዲህ ሃይማኖቶቹ ሁለቱም ሁለቱም ግዙፍ የሆኑ ሃይማኖቶች ቅዱሳን ብለው የሚቀበሏቸው አሉ። ስለዚህ ያደፈጡ ከሚባሉት ማለት ነው። ስለዚህ በሁለቱም ውስጥ ነው ያደፈጠ። የሁለቱንም ነው የሚይዘው። ሁለቱን በአንድ ላይ ይይዛቸዋል። ያደፈጠ ይባላልና ለአንተ የወደቀው ነው ለሌላው ደግሞ በከፍታ ያለው ነው ብሎ እንዳ እንዳቀባበላችን ነው። ቀላሉ ነገር እሱ መልሱ ቀላል ነው። ያደፈጠው ከወደቀው መናፍስት ብቻ አይደለም እሱ ራሱ ውላለው እግዚአብሔርን መካድ መጽሐፍ ቅዱስን ረግጦ ለጥልቁ መገዛት ነው። ያው የአንተ አስተምሮ ከየትኛው ነው? ጥልቁ የሚባለው በነገራችን ላይ መጽሐፍ ላይ የተወሰነ ብዬበታለሁ ይመስለኛልና ጥልቅ ተብሎ የተጠቀሰው የትኛው ቦታ እንደሆነ መረዳት ያስፈልጋል። ወደ ጥልቁ ተጣለ ሲል ጥልቅ የተባለው ቦታ የሆነ ስውር የሆነ ኛ ሰው ልጅ የማይደርስበት ያልተረዳው ጥልቅ ቦታ የለም፣ ራሱን ችሎ እርጋታ እናደርግበታለን። ለጥልቁ መገዛት ነው የሚለው ማለት ነው። ግን እሺ ምንድነው ሌላው? እግዚአብሔርን ክዱር መጽሐፍ ቅዱስን ረግጦ እነዚህ እንግዲህ የት አካባቢ ወስዱሃል መሰለ? መጽሐፍ ቅዱስን ረግጦ እና እግዚአብሔርን ክዱር ያው ትሄዳለህ። ክያ የተስማማበት ነገር ምንድ ነው ያደፈጠው የሰው ልጅ ፈልጎት የሚሄደው የመንፈስ ኃይል እንደሆነ ተስማምቷል። ራሱን የቻለ መመሪያ ስርዓት እንዳለው ጨምሮበታል። እሱ ካለው መረጃ ካለው እውቀት ተነስቶ ነው አሁን ይህንን ነገር ፍንጭ እየሰጠን ያለው። እግዚአብሔርን ያስክዳል፣ መጽሐፍ ቅዱስን ያስረግጣል። ምኑ ጋር ያስጠጋሃል መሰለ ጥያቄው? ራሱን ችሎ ሃይማኖት አካባቢ ይወስዳል። አሁን ከመንፈሳውያንም ዝቅ ልና ሃይማኖት አካባቢ ይወስድህና መልሰን ወደ መንፈሳውያን እንሄዳለን። ለምንድን ለምንድንነው ሃይማኖቱ ጋር ይወስደናል ያልኩት ክያ አሁን እንግዲህ እግዚአብሔር ብሎ የዓለምን አስገኝ ስም ሃይማኖቱ ባስተማረው እግዚአብሔር ብሎ ነው እየጠየቀ ያለው ለዛ ነው። ማለት እሱ ያለበት ሃይማኖት ነው እግዚአብሔር የሚለው አደለም የእኛ ፈጣሪ የነፍስ የስጋችን ፈጣሪ እግዚአብሔር ብቻ በሚል ስም አይደለም የሚጠራው። መችስ ይህንንም መጽሐፉ ላይ ብየዋለሁ፣ እሱንም ጠቅሼዋለሁ። ሃይማኖት አካባቢ ወስድህና እግዚአብሔርን ማስካድ ነው። አንዳንድ ነገሮችን ከመመለስ ይልቅ ራሳቸው ላይ ጥያቄ ማቅረብ ምላሹን ያቀለዋል። እግዚአብሔርን ማስጋድ ነው ወይም ደግሞ ፈጣሪን ማስካድ ነው ቢባል ፈጣሪ መኖሩን የማያምን ሰው ወዳደፈጠው መንፈስ አይሄድም ወይ? ማንን ሊያስክደው ነው? ፈጣሪ የለም የሚሉ አሉ። በእግዚአብሔር ወይም በፈጣሪ የሚያምኑትን ብቻ ነው ወይ የሚያስክደው? ወይስ ወደዚህ ወዳደፈጠው የመንፈስ ኃይል የመንፈሱን እገዛ ፈልገው ሃይማኖት የሌላቸው ሰዎች አይሄዱም ወይ? እነሱንስ ሲሄዱ ምንድን ነው የሚያደርጋቸው? በመጽሐፍ ቅዱስ አይመሩ እግዚአብሔር ፈጣሪያቸው እንደሆነ አያምኑ ስለዚህ እግዚአብሔርን ካድ ቢለው ምን ችግር አለበት? መጽሐፍ ቅዱስን እርገጥ ቢለው ምን ችግር አለበት? ስለዚህ እነዚያ ነው ያስክድም ወይ? ይህ ያደፈጠው ትሄደህ እገዛውን ስትፈልግ መጀመሪያ ደረጃ ፈጣሪ የለም ብሎ የሚያምኑ የሰው ልጆች መንፈሳዊ ኃይል እርዳታ ፈልገው አይሄድም ብሎ የሚያስብ ሰው ያለ አይመስለኝም። በብዙ ማስረጃዎች አለ ፈጣሪ የለም ብሎ ግን መንፈሳዊ እርዳታ እገዛ የሚፈልግ ፈልጎ የምሄድ ሰው አለ፣ በትክክል በዚህ ዘመንም ማለት ነው። አይሆንም አይደረግም፣ አይደለም። ከእኔ በተሻለ እንግዲህ ክያ ማስረጃ ሊኖረው ይችላል። ሌሎች ጋር የሌለ እውነት እኔ ጋር አለ። ማንም ማንም የማያውቀው እውነት እኔ ጋር የሚኖር አለ። ልክ በእንደዚሁ መልክ ደግሞ ሌሎች ጋር እና ክያ ጋር ይሄ ማስረጃ አለው ይሄ እውነት አለው። ያለውን እውነት እንዴት ብለን እንክድበታለን? የሚያቆም ማስረጃ እኔም አልሰማሁትም ማለት አይደለም። እንደዚህ ይደረጋል ይባላል። በትክክል ቦታው ላይ የተገኙ ሰዎች ምናምን የምናውቃቸው ብዙ ነገሮች ነሱ የሚጠየቀው ብዙ ነገሮች፣ ብዙ ማስረጃዎችን፣ ብዙ እንደዚህ ይባላል፣ ብዙ ተብሏል። ይህ ነገር ሊጠየቅ ይችላል እዛ አካባቢ ሲካሄድ እኛ የምንፈልገው ግን እዚህ ቦታ ላይ በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት በሀሳብ ዝርጋታ ላይ ሰው ጋር ማድረስ የምንፈልገው ምንድን ነው? በአንድ ሃይማኖት ላይ የሚነገረውን ሳይሆን ከሃይማኖት በፊት ይሄ ነገር አልነበረም ወይ? ሃይማኖት የሚባለው ስርዓት ሃይማኖት የሚባለው ተቋም ሳይመጣ በፊት እነዚህ መንፈሳውያን ያደፈጡ የሚባሉ መንፈሳውያን እና የሰው ልጅ አልነበረም ወይ? ሃይማኖት ተቋም ሳይኖር የሰው ልጅ ከመንፈስ ጋራ እንደዚህ አይነት ህብረትና ግንኙነት እየፈጠረ አልኖረም ወይ? የዛኔ ምን ነበር? ካድ የሚሉት ምን ነበር የሚጠይቁት? ሃይማኖቶች ሲመጡና የየራሳቸውን ታሪክ ይቦጭቁና እዛ ስትሄዱ ይሄንን ካዱ ይሏቸዋል። ሁሉም ሃይማኖት አሁን የየራሱ እዛ ስትሄዱ እንዲት ይባላላችሁ ይላሉ። ከሃይማኖት በፊት ይሄ ከአደፈጠው ጋራ ህብረት የመፍጠር ድጋፉን እርዳታውን የመጠየቅ ህብረት ፈጥሮ የመስራት ህብረት ፈጥሮ አካሄድን የማድረግ ግንኙነት ሁኔታ በመንፈሳዊ ያለና በሰው ልጅ መካከል ነበረ። ሃይማኖት እኮ በጣም ይቀርብ ነው። እንግዲህ ብዙ መከራከሪያ ሊደረግ ይችላል። መላእክት ሲፈጠሩ ነው ሃይማኖት የተመሰረተው የተጀመረው ሊባል ይችላል ትክክል አይደሉም ብል አልችልም፣ ግን ማለትም በቃ ማለት ያለበትን ሃይማኖት ላይ ቆሞ የሚከራከር ሰው የሃይማኖትን ጥንካሬ አይነኬነት በብዙ መንገድ ማሳየት መቻል ስላለበት የሚያደርጉትን የሚያቀርቡትን ነገር ሁሉ ከዛ አንጻር ነው የምንረዳው። እና ሃይማኖት ላይ ቆመ መምህር ሃይማኖት ላይ ቆመ ሰባኪ ስለ ሃይማኖት አስፈላጊነት ለመናገር ብዙ ነገሮችን ሊጠቅስ ሊናገር ስለሚችል ያን እቀበለዋለሁ። ትክክል ነው። ሃይማኖቱን መሰረት አድርጎ ሃይማኖቱን መከላከል አለበት። ሃይማኖት አስፈላጊ ነው፣ መሸጋገሪያ ነው፣ የሚያስፈልገን ነገር ነው። ሃይማኖትን ያክል ደግሞ ሌላው ነገር ከዛ ቀድሞ ያለ ነገር ደግሞ ያስፈልገናል። መንፈሳዊ ነገር ነው የሚቀድመው መንፈሳዊ አካሄዱ፣ ከሰው ልጅ ጋር የቆየ ነው። ሃይማኖት ይዞት የመጣውን ስም በአንድ መጽሐፍ ቅዱስን በሚቀበሉ ሰዎች ምዕመናን፣ እግዚአብሔር የሚለው በሁሉም ሀገር ደግሞ በቋንቋው ግን እግዚአብሔር ተብሎ የሚጠቀስ ያ ስም ከመምጣቱ በፊት ምን ነበር የሚያስክዳቸው? ምን ነበር ተው የሚላቸው ምናቸውን ነው የሚያስጥላቸው? ምንድን ነው ከእነሱ ከእሱ ጋር ቃል እንዲገቡለት የሚያደርጋቸው? ወይስ ሃይማኖት ከመጣ በኋላ ነው ይሄ ያደፈጠው የመጣው እና የሰው ልጅም የመጣው ከሃይማኖቱ በኋላ ነው? ሃይማኖት የሚባለው ተቋም ከመጣ በኋላ ነው አይደለም፣ ይሄ ነው የሚል ክርክር አይኖርም እዚህ ውስጥ። አሁን ኪያ ራሱን እዚህ ውስጥ ሃሳቡ ውስጥ ከቶ ራሱን ማጫወት አለበት። እዚህ ላይ ተነስቶ እያሰፋ መሄድ አለበት። አሁን ሃይማኖት ከሚለው ከተሰጠው ካስተምሮቱ ከተነገረው ውጭ ማሰብ እየቻለ ይሄዳል ማለት ነው ከዛ በፊትስ ከሃይማኖት በፊትስ መንፈሳዊያን ነበሩ እውነት ነው ሃይማኖት በተቋም ደረጃ የመጣበት ጊዜ የሚታወቅ ነው ከዛ በፊት የሰው ልጅ መንፈሳዊያን ጋር ህብረት እንደነበረው እንዲሁ በማስረጃም ተጽፎ በታሪክ የተቀመጠ ነገር ነው አሁን እንደዚህ የሚሆነው ከሃይማኖት ሃይማኖታችን ላይ ያለውን ነገር ይዘ ነው ግን ደግሞ ያንን መልቀቅ አይደለም አሁን ከያለውን ይሄ እውነት እሱ ጋር ያለ እውነት ሌሎች ጋር ያለም እውነት፣ እሱ መልቀቅ ሳይሆን ሌላ ተጨማሪ እንደሚያስፈልገው ተጨማሪ ደግሞ። እሺ ሃይማኖት የሌላቸውን ስ እንዴት ነው? ወይስ ሃይማኖት የሌላቸው እርዳታውን ፈልገው ሲሄዱ እናንተ ሃይማኖት ስለሌላችሁ እግዚአብሔር የሚባል አምላክ ስለሌላችሁ መጽሐፍ ቅዱስ የሚባል መመሪያ ስለሌላችሁ ከእናንተ ጋር ህብረት አትፈጥርም ይላቸዋል? አይላቸውም ምንድን ነው የሚጠይቃቸው? ብሎ ራስን መጠየቅ ማስፋት። በዛ ሰዓት ነው የመንፈሳውያንን ሁኔታ የምናውቀው እድገትም የሚኖረው። አሁን መንፈሳውያን ይህ ሃይማኖት አካባቢ ያለውን ብቻ አይደለም ማቅፎ የሚይዙት፣ መንፈሳውያን ሃይማኖት ላይም ያለውን ፈጣሪ የለ የሚለውንም ዝም ብሎ የሚኖረው የሰው ልጅ መጣውኝ በልቼ ጠጥቼ ምናምን አራተኛው ጠርሙስ የት ሄደ የሚለው መጽሐፉ ላይ ዛሬ መጽሐፉ ላይ አበዛው መስጠት አራተኛው ጠርሙስ፣ እንደውም እዚህ ላይም የሚያሳው ዝርከት አድርጌበታለሁ። አራተኛው ጠርሙስ የት ሄዶ ነው ብሎ የሚጠይቅ አንድ ተማሪ አለ አይደል? መምህሩ አታጨናንቀኝ የሚል መምህሩን፣ ሶስቱ ጠርሙሶች ምን ይታያሉ? በቃ እኔ እንደዚህ አይነት ጥያቄ አይመቸኝም። ጭንቀት አልፈልግም። ጥያቄ መልስ ምናምን ልክ እንደዚህ አይነት ነው። እሱ እዛ ላይ መጽፉ ላይ የተቀመጠው የሀሳብ ድርጋት ያደረግንበትም እንዲ ፈጣሪ ያለ እንትነ በዚህ ጋር ገብቶ መንፈሳዊ እንዲ ናቸው ከፍ ዝቅ ምናምን ብትለው ምን አገባኝ ልኖርበትም ይላል። ግን የሆነ አካባቢ ላይ እንዲህ ለምትኖረው ህይወት እዚህ አለም ላይ ላለው አካሄድ በስኬት ላይ ስኬት ይደርብልል እዚህ ቦታ ላይ ብትለው ይሄዳል። አርግ የተባለውን ያደርጋል። መጽሐፍ ቅዱስ እርገጥ ብትለው ይረግጣል። የእግዚአብሔርን ስም ካድ ብትለው ይክዳል። ለሱ ምኑ ነው? ተመሳሳይ ጥያቄ ነው የሚጠይቀው ነው ይሄ መንፈሳዊው ያደፈጠው እና የወደቀ ነው በምንለው ላይ ያለው ተመሳሳይ ጥያቄ ይጠይቃል ነው በከፍታ ያለው ውስጥ የታገሰው እኛ በዚህ በክብ ስምንቱ መንፈሳዊ ስራ ተጥለት ላይ የታገሰው የምንለው ያለ ያልታገሰው ያልታገሰው እና የታገሰው መንፈሳዊ አካሄድ የሚጠይቁት የተለያየ፣ ግን ሃይማኖትን መሰረት አድርጎ አይደለም። ይህ መንፈሳዊ አካሄድ ሃይማኖትን መሰረት አድርጎ አይደለም የሚጠይቅህ ከአንተ ጋር ውል ውስጥ ሲገባ አንተ ያለበት ሃይማኖት ብዙም መታዘዝህን ለማሳየት ለሱ መታዘዝህን ቀጥሎ እሱ ጋር እኮ አያቆምም እኮ በጣም ቀላል ነገር አይደለም። ዛሬ ላይ ያደፈጠውን እየፈለጉት ያሉትና እርዳታውን እገዛውን እየፈለጉት ያሉት ሃይማኖት የሚባለው ምናቸውም ያሉነ? ጉዳያቸው ያሉነ?እና እና እነሱን ምንድን ነው የሚጠይቃቸው፣ ምንድን ነው ልል የፈለግኩትን ሃይማኖት የሚባለው ተቋም ከመምጣቱ በፊት ይሄ ስርዓት ነበር የሰው ልጅና ያደፈጠው የሚነጋገሩበት የሚተጋገዙበት ገዛውን የሚጠይቁበት ስርዓት ነበር ያንን ነው ሉ የፈለግኩት ይሄ መንፈሳዊ አካሄድ ደግሞ ያደፈጠው አንተ ሃይማኖት ኖረ አልኖረ እምነት ኖረ አልኖረ ፈጣሪን አወቅ ካላወቅ ጉዳይ አይደለም ሀይል ነው የሚፈለገው መጀመሪያ ሀይል ነው ሀይል መቀባበል ነው ሀይል መለዋወጥ ነው የሰው ልጅ ጋር ሀይል አለ አወክም አላወክም ማን እንደሰጠ አወክም አላወክም። የሰው ልጅ አሁን ማያም ነው ማለት ነው። አሁን እኔና ኪያ እኛ ያለን መንፈሳዊ ኃይል ከማን እንዳገኘ ነው እናውቃለን። እናውቃለን በሃይማኖትም በኩል በሌላም አስገኛችን ሰጠን እንላለን። አስገኛ የለኝም ምናምን የሚል የሆነ ሀይል ያለው አለ። ያንን ሀይል ነው የሚፈልገው ያመንፈሳዊ አካሄድ የሰው ልጅም ደግሞ እሱ ጋር ያዛኛው ጋር ያለውን ያደፈጠው ጋር ያለውን ኃይል ነው የሚፈልገው። ኃይል ነው የሚቀያየሩት። የተለዋወጡትን ኃይል በየራሳቸው ይተረጉሙታል፣ በየራሳቸው ይጠቀሙበታል። የሰው ልጅ ከዛኛው የወሰደውን ኃይል ራሱን አምሳያውን የሰው ልጅ አሸንፎ ለመኖር ይህን ዓለም ለማሸነፍ ይጠቀምበታል። ያኛው ደግሞ ሌላ እሱን የቻለ ስርዓት ውስጥ ለመግባት እሱ ሰፊ ነው። ለምንድን ነው የሚለው ሰፊ ነው? የሁሉ ውጣውረድ ያለው የሰው ልጅ ጋር ምህብረት ፈጥሮ የወደቀ ኃይል ረጅም አካሄድ እየሄደ ያለበት ምክንያት አለው። ግን ኃይል መቀያየር ነው እንጂ አንተ ጋር ያለውን ኃይል ይፈልገዋል እንጂ አንተ የሆነ ሰው ሃይማኖት ኖረው እምነት ኖረው ፈጣሪ በፈጣሪው አመነ አላመነ መጽሐፍ ቅዱስ ኖረው አልኖረው ቁራንን ይቀበላል ላይቀበልን መመሪያ ያደርጋል ላያደርግም ምናምን ሳይሆን እሱ ጋር ያለውን መንፈሳዊ ኃይል ነው የሚፈልገው። መንፈሳዊ ኃይል ጋር ነው ግንኙነቱ። ይሄ ኃይል የመቀየር ሁኔታ ደግሞ ከሃይማኖት በፊት የነበረ ነው። እሱን ነው የሚፈልገው። ከሃይማኖት በፊት ከሃይማኖት በላይ የሆነ ስርዓት ነው ይሄ መንፈሳዊ ኑ ለኪያ ይህንን ነው ጠጥ የምችለው። ምናልባት ያላልኩለት ነገር ይኖራል። የእሱ ሀሳብ እንደሚመስለኝ የአንተ አስተምሮ ከየትኛው ነው የምታብራራው? ሆነህ ነው የምታብራራው ሲል እንግዲህ እዚህ ጋ የምናየውን የተጣለውና የእግዚአብሔር መንፈስን አንተ እንግዲህ እኔ ሁን በእኔ ስጠቀልለው? አንተ ያለበት የእግዚአብሔርን መንፈስ ነው እያስረዳ ያለው ወይስ የተጣለውን ነው ከየትኛው ወገን ሆነ ነው የምታብራራው? የሚመስል ጭብጥም ያለው ነው ጥያቄው ያንተ አስተምሮ ከየትኛው ወገን ነው የምታብራራው ከወደቀው ኃይል ሆነ ነው አዎ አሁን ያደፈጠው መንፈስ ከተጣለው ነው ሲልህ እዚህ ጋር ደግሞ የእግዚአብሔርን መካድ መጽሐፍ ቅዱስን ሲለ ያው የአንተ አስተምሮ ከየትኛው ዓመት ነው የምታብራራው? እንግዲህ ወገንንም ወገን የሚል ጥያቄ አለ። እንግዲህ እሱ እሱ በሚያምነው እሱ ባለበት አካል ላይ መጽሐፍ ቅዱስን በአካልም በሀሳብም በመንፈሳዊ ሁኔታ መጽሐፍ ቅዱስን እንዲረግጥ ካደረግኩት በፍጹም ይሄንን የሀሳብ ስምንቱ ብሎ ገብቶ ይህንን የሀሳብ ዝርጋታ መመልከት የለበትም። እግዚአብሔር ብሎ የተቀበለውን አምላኩን አስገኝውን እንዲክድ ካደረግኩት በፍጹም ይህንን የሀሳብ ዝርጋታ መመልከት የለበትም። እንዴት የሰው ልጅ ፈጣሪን እንካር ልለው ይችላሉ? ዞሮ እንደዛ ነው። እንግዲህ ከዚህ በፊት ባደረግናቸው እንደ እጽዋት ስር ሰደው፣ እንደ እሳት አድፍጠው፣ እንደ ውሃ ሰርገው የሚለውን የሀሳብ ዝርጋታ ያው ይህን የኪያን ጥያቄ እንዲመለስለት ወይም እዚህ ቦታ ላይ ይዤ እንድመጣ ያደረገኝ ነገር ምን ነው? ይህ ሀሳብ ዝርጋታ ይህ ጥያቄ ወዴት ይመራናል የሚለው እና እነዚህ ከሶስት ውስጥ ካደረግናቸው የሀሳብ ዝርጋታ እንደ ሰዓት አድፍጡ የሚለውን ሰዎች በተወሰነ ያደፈጠው የሚባለው መንፈስ የወደቀው ላይ አድልተዋል፣ እና መንፈስ የሚባለውን ነገር ራሱ ያው እንዳልከው ቀደም ብለ እንዳልከው ይሄ መንፈሳዊ ላይ ደረጃ ላይ ሆኖ ማለት ጥያቄዎቹ ብዙ ሰዎች የብዙ ሰዎች ጥያቄ እንደሚሆን ብዙ ሰዎች እንደሚጠይቁም እርግጠኛ እና ይሄ እንደ ሰዓት አድፍቶ የሚለው ጥያቄ ላይ ሰዎች የተወሰኑ ሰዎች ግራ የመጋባት ነገር አለና የክያን ጥያቄ ብዙ ሰዎች ይጠይቃሉ የሚል ሀሳብ ነው። እና እንግዲህ በተወሰነ የክያ ምላሽን ያገኘ ይመስለኛል። እንግዲህ ወደ ቀጣዩ ብናመራ በላዩ ማሞ የተባለ ወንድማችን ሀሳቡ ጥሩ ነው፣ ገብቶኛል። ወንድሜ ግን አሁን ክርስቶስ ከመጣ በኋላ ሁሉም በሁሉ እኩል ካደረገ በኋላ ይህ ነገር ሊሰራ ይችላል ወይ?